እኔ ቦርጭ አይደለም፣ ቦርጭ አይደለም። ማርከሻሎ የምሬን ነው። አቃል፣ አቃል ለጅማል በዚህ ነገር አዛኒ ከፍቶ ነው። ደስ ብለ አልገባኝም። ከፍቶ ከፍቶ። አሁን የምትቆጠብ አሁን እንዴ፣ አንተ ምን ሆነ አለ። በጣም ደስ አለኝ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ እሱን ውሳኔ ግን ውደግ እይታነስቶ ጨለ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዳይቶ ቤተሰቦቻችን እንዴት ናችሁ? ደህና ናቸው ይ እኛ ሰላም ነን አልሐምዱሊላ። እና ውዶቼ ላይክ እያደረጋችሁ ጀምሮ እንዲያው ሁልጊዜውም ላይክ አድርጉልን፣ ቪው የለውም የኛ ቪዲዮዎችን እንትን ሰብስክራይብ ብዙ ስላለው ቪው ደግሞ የለውም ማለት ነው። ዛሬ በአዲስ ነገር ብቅ ብያለሁኝ። አዲስ ነገር አለኝ። ኢብሮ ይመጣል አብሬ እነግራችኋለሁ። ለእናንተም ሰርፕራይዝ ነው፣ ለእሱም ሰርፕራይዝ ነው ማለት ነው እና እንደዛ አምሮብኝ የመጣሁ እንትን የኔ ሰርፕራይዝ ለማድረግ ስለፈለኩኝ ነው። እና እንዴት ነው? አሁን ኢብሮ ይመጣል። ከዛ ሲመጣ የምለውን አብረን እናየዋለን። ምን እንደሚሰማው ደግሞ እንግዲህ የሱን ፊት አይታችሁ ትፈርዳላችሁ ማለት ነው። ያው ዛሬ ትንሽ አሞኛል፣ ይቅርታ ፊቴ ምናምን ተቀያይሯል ማለት ነው እና እስኪ አብራችሁ ይቆዩ ካሜራውን እንዳየው አልፈልግም። እሱ ካሜራውን እደብቄ ነው። ፕራንክ አይደለም ግን ሰርፕራይዝ ነው ማለት ነው እና እዚህ ጋር አድርጎ ደግሞ እንዳሰርቡኝ ተገለጠ ብላችሁ ኦኬ እ እንዴት ነው አምሮብኛል እና ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጀምሮ፣ ላይክ አድርጉ። አዲስ የምትመጡ ወዳጆቻችን አላችሁ፣ እንኳን ደህና መጣችሁ ወደ ቤታችን ብለናል። የት ነበርክ? የት ነበርክ? ምን ያረክ? ምን ያረክ? ምን ያረክ? ምን ያረክ? ምን ምን እና ያለለ በጃጅ የአበሻ ሴት እኮ ማለት ነው። ባሮቻችን ውጥት ሲሆን ነው። ምን በጃጅ የማፍላ ልብስ ነበር ያለው እንዴ? ማፍላ ገበያ ላይ ራሱ ይገኝ ማኛ? የምር ዛሬ አሞኛል። ተቀላ ከጧቱ ነበርኩ። ጧትኳ አሞኛል ብዬ ነበር፣ ታስታውሳለህ? እሺ ሰው ወይ ደግኔ አንተ አይደለም እኔ አንተ ጋር ሲሆን ማለት ነው ሁሌ ያመኛል። ያኔ በቃ ያመኛል፣ ባያመኝም ያመኛል። አሁን ግን አሞኛል ዛሬ። ቆይ አዲስ ነገር ምንም ማለኝ ይላል። ይህ ደግሞ በቃ ሰርፕራይዝ አለኝ። እስኪ ሰርፕራይዝን ገምት። እኔ መገመት ይከብደኛል ማለት ነው። ይህንን ባስመለከት በቃ በእኛ በእኛ ዙሪያ በእኛ አካባቢ ባለ ከዚህ ውስጥ ባለ ነገር ውስጥ ገምት፣ ምን ተፈጠረ? ኢትዮጵያ አይደለም ፍማሪ ባለ ሰርፕራይዝ ከኛ ውስጥ ሰርፕራይዝ ሊኖር ይችላል። ደሞ በወጉ ተቀመጥ። ጠጋ ብለህ ተቀመጥ። ስራ ይሰራ አይደል እንዴ? ታይበቃ ስራ ሰርፕራይዝ ነው የሚባለው። ለኔ ሌላ ሰርፕራይዝ ብር ማለት ያኔ ብር ሳገኝ ብቻ ነው አንተ ደስ የሚልህ። ግን ነገረኛ፣ ነገረኛ አታርገኝ

እየቀለድኩ ነው፣ ቁሜ አላት። አይ እየቀለድኩ ነው ነው ነው። አውቃለሁ ቀልድ ነበር። ፕራንክ ነው እኮ ማሬ። አሁን ግን ካሜራ ቀልድ ነበር። ይሄ ቤታችን ገመና ነው ማለት ደስታ ነው። ግን ግን ቪዲዮን ሰራለን ለተመልካቾቻችን ትክክለኛን ስለሆነ ማለት ይባላል ነው። አንተ በዚህ ፍራንክ

የፍሬን ነው ማርዬ፣ ሰርፕራይዝ ነው። ቆይ አንተ አታምነኝም። እንደዚህ ለብሰሽ ምናምን እኮ ነው ደግሞ ሰላ አይቁስ ነው እንደለ ብዬሽ ነው ምን ነው ነው

ሳላስበው እኮ ነው ማለት እኔ ደስ ይላል ብዬ ስላላሰብኩ ነው። እሺ ይቅርታሽ፣ አ ይቅርታሽ፣ ካሜራ ይቅርታ። እኔ እኮ እንደዚህ አላሰብኩም፣ የምር እኔ ደስ የሚል መሰለኝ። የምትቆጣ ነበር የመሰለኝ ለዛ ነው

ተመልካቾቻችን እንግዲህ ዝም ላይ ይበቃናል። ይቅርታ እንግዲህ ሁላችሁንም ይቅርታል።